ተከታዮቻችን እንደምንሰነበታችሁ እንደምንቆያችሁ እንደምንስከረማችሁልኝ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ተመልካቾቼ ዛሬ የሚገርም ሀሳብ ይዤ ነው የመጣሁት። ፕራንክ እንግዲህ ከሰራን በጣም ብዙ ጊዜ ሆነናል እና እንግዲህ ይሄን ቤት በፕራንክ ልንጀምረው ነው ማለት ነው። የመጀመሪያ ፕራንኩን ሊያስተናግድ ነው ተመልካቾቼ። እንዴ ናችሁ? ደህና ናችሁ? የሁሉ ሰላም እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ በሚገርም ቪዲዮ ተመልሼ መጥቻላችሁ። እንግዲህ ተመልካቾች ፕራንክየውን ከሰራን ምን ያህል ጊዜ እንደቆየን ታውቃላችሁ። እና እኔም እንግዲህ ጄን ሰብሰብ አድርጌ ወደ ፕራንክ ዓለም ተመልሽላችኋለሁ። ምክንያቱም ተመልካቾቼ ፕራንክ ወሳኝ ነገር ነው። ያዝናናል። ሪያክሽን የሰው ሪያክሽን ማየት በጣም ፈታ ነው የሚያደርገውና በሚገርም ሀሳብ ምን ለስራት ፕራንክ እስቲ መጀመሪያ ፕራንክን በዚህ ቤት ውስጥ ምን ፕራንክ ለስራት ብዬ አስቤ አስቤ አስቤ አስቤ ምን መጣ ላይ መሰላችሁ ሀሳቡ ማለት ነው ተመልካቾቼ ብቻ ይህን እንግዲህ ያው እዚህ እንደማደር ታውቃላችሁ፣ እና ላይክ ጠጥቼ ምናምን ወይም ብዬ እዚሁ እንዳደርኩ በቃ ምናምን አላ አልጋሪ እንዳልተኛው እና እዚህ በቃ መሬት ላይ ምናምን ዝም ብዬ እንደተኛው ብርድ ልብስና ጋር እንደተኛው ቢርግን ቢራው ምናምን የተሰጠው ምናምን ስልክ ርክ ቤቱን አደረገው እና አሁን ትመጣለች። እሷ ቁልፍ አላት ስለምትመጣ ምሳ አብረን ምናምን በልተን ምናምን እሷም ወደ ክላሷ እኔም ወደ ስራ ምናምን ስለሚሄድ አሁን ትመጣለች እና ስልክ ማናነሳላትም። ስትመጣ ግን የምታየው ነገር በጣም ግራ የሚያጋባ ነገር ነው የሚሆነው። ማለት ተመልካቾቼ ልክ ከፍታ ስትገባ ሳሮልኝ እኔት እንግዲህ መደ ተኝቻለሁ ማለት ነው። ከዛ በቃ ምን እንደምትል ሪያክሽን ያለን ማለት ነው አዘጋጅቻለሁ በይዘው ይገጠመኝ ሆኖ ባዶ ባዶ የሆነ ቢራ አሉኝ ላሳያችሁ። ነላቸው እውነትን ጠጥተ ነው እንዴ? እንዳትድኝ እንጂ ተመልካቾች ባዶ ባዶ ናቸው። እንዲሁም እዚህ ጋር የተጠጣለ ሁሉም ባዶ ከሚሆን ያልተጠጣም መቀመጥ ስላለበት እንደ ሀሳብ እናስቀምጥና እንግዲህ ሀሳብ ዋለና እናያለን ማለት ነው። ብትቀሰቅሰኝ በቃ ምንድን ነው እየት ነው ያለሁት? ምን ሆኜ ነው? ምናምን ብዬ ነው ማስደነግጣት ማለት ነው። ከዛ ላይ ከማጋ ነበር ስትለኝ ጓደኞች ነበርኝ መጣው እነሱ ምናምን ተጫውተው ምናምን ሄዱ ምናምን እላታለሁ። አሁን በቃ ቻ የማይሆን ሪአክሽን ነው ማሳያት። እንዴ በቃ እንድታመምኩ አይነት ነገር ወጊ ነው ማሳያት። ከዛ እንግዲህ የሷን ስሜት እናያለን ማለት ነው። ፕራንክ ያደርገኛል ብላ ላታስብ ትችላለች ብዬ አስባለሁ። ካወቀች ማወቀች ነው። ካሜራ እናስቀምጣለን ደግሞ። የቤት የሚመቸው ካሜራ ለማስቀመጥ የሚመች ቤት ነው። ተመልካቾች የቆንጆ የሚመች ቤት ነው። እሱንም ማስቤ ይመስላል ራሱ የተከራየት። ለማንኛው እሱን ካሜራ እናስቀምጣለን። ከዛ ኋላ ፕራንክ እናረጋታለን ማለት ነው። ለመጀመሪያ ፕራንካችንን በዚህ በአዲሱ ቤቴ እናረጋታለን ማለት ነው። እንግዲህ አብራችን ቆየ፣ እንዳትሄዱ። ሰብስክራ አርጎ ሶስት መቶች እንድንገባ ሁላቸውን ፎሎ ሰብስክራ ያደረጋችሁ ሰዎች ሰብስክራ አርጎ ባካችሁ፣ ባካችሁ የረተው ዝምራችሁ ማትዩ ሁላችሁም ሰብስክራይብ ያደረጋችሁ። ለማንኛውም አሁን ቀጥታ ምንድ የምናደረገው እነዚህ ነገሮች ወደ ማስተካከል ለምንሄደው ማለት ነው ተመልካቾች። ስለዚህ ማስቀመጥ እንጀምራለን ማለት ነው። ማወጣጣጣት ቆይ፣ መጀመሪያ ወደዛ። እዚህ ጋር ይሻላል መሰለኝ። እዚህ ጋር ተሰብስበን እንደጠጣን ነገር እንዲመስል ወይስ እዛ ጋር ይሻላል? ወደዚህ ሳይሻል አይቀርም ተመልካቾች። እንዴት ይሻላል? እዚህ ጋር ይሻላል መሰለኝ። እዛ ጋር ከሚሆን ተመልካቾች እዚህ ጋር ይሻላል። እዚህ ሁሉንም እንደዚህ እናወጣጣለን ማለት ነው። ለዚህ ወይ ሰካራም ባል አይደለም። ሰካራም ባል አይደለም። እስቲ አላገባም ትለኝ መስለኝ ተመልካቾች። አላገባም ትለኝ ውስኪ ምናምን ደግሞ ይሆናል። በደምብ ያስፋት ነበር እንግዲህ ሁሉም ቢራ ሆነ። እንግዲህ ካወቀች አወቀች፣ ካላወቀች እንግዲህ ተመልካቾቼ መሞከር ነው። በቃ ሌላ ሳጥሮ እንደዚህ ይቀመጥ፣ እንደዚህ መሬ ላይ ዝም ብሎ ቢቀመጥ የተሻለ ይመስለኛል ተመልካቾች። ለምን ሁሉም ከሚወጣ እንደዚህ ቢቀመጥ አስባት ብዬ አስባለሁ? አለኝ። እንደዚህ እቺ መሬ ላይ በዛው ፊልም ምናምን ብዙ እንደሰራው ታውቃላችሁ። እና ይሄ ዳይሬክቲንግ ላይም ጎበዝ ነኝ። እና ተመልካቾች ቆንጆ አድርጌ በማያስባተት መልኩ ነው የማስቀምጠው ማለት ነው። ዝም ብለን እችን ስ ጣል እንደስች ነገር ነው እንደ እንዳትሰበር ጭ ዛ ይሄ ይወድቃል ተመልካቾቼ ሀሳቡ ይወዳችሁ እንደ ለምን የሆነ ታምር እንደተፈጠረ አይነት ነገር ነው ሀሳቡ መሆን ያለበት። እንደዚህ ይቀመጣል። አንድ ሁለት ደግሞ እዚች ጋር። እሺ ፍራሾቹ መስተካከል አለባቸው። ትራሶቹ፣ ተመልካቾች ያላችሁ እዛ ጋር፣ እነዚህ ትራሶች መስተካከል አለባቸው። ደሞ መቶ እንደዚህ መሆን ያለበት ሀሳቡ ባይዘ። ለፊልም ዳይሬክቲንግ የምትፈልጉኝ ሰዎች ካላችሁ አለና፣ ተመልካቾች ስለዚህ አሪፍ ሆኗል። አሁን እንደምናደርገው እኔ እዚች አካባቢ ይተኛ ያለው ማለት ነው። እኔ እዚች አካባቢ ነው የምተኘው።

በጣም ፈን ፈን ነው የማረገው፣ ተመልካቾች ቼንጅ ሚ ጣል አደረገዋለሁ ልብስ ዝም ብሎ የወደቀ ነገር ይሆናል። እዛ እችን ደግሞ ዘርገት ዘርገት ታደርጊ እስች ጋር ተኛለሁ ማለት ነው። መላስብ ያለው መሰላችሁ ተመልካቾች። አሁን የማደርገው ማለት ነው። አሁን ዲ ኦልሬዲ እየመጣች ነው። ስለዚህ ስልክ ይርጎልሽ ነው ባይ ዘ ወይ ተመልካቾች፣ ለእናንተ አያሳያውቻለሁ። ትደውላለች በስልክ ይቀርሱሽ ስለሆነ ማሳየታ አይመቸኝ። እየደወለች ነው እና በምስራት እንደምትመጣብኝ አላውቅም። እና ምናልባት ቋቋ ሲል ይሰማኛል ብዬ ነው ይህንን። የምንድን ነው የዋና መነጽር አድርጌ ነው የምተኛው ስተኛ ማለት ነው። እና ራቁቴን ነው የምሆነው፣ ራቁቴን ነው የምሆነው በቃ በቃ ሞቆኛ ለማለት ነው። ለምን አሁን መሬት ላይ የምተኛበት ምክንያት መቼስ አቃልጋው ሞቆኝ ነው ምናምና ምላሉ፣ ግን ተፈጥሮ ነው። ስማም ጥለውኝ ሄዱ፣ ምናምን ምናምን ምናምን እላታለሁ። ጓደኛ ያ ምናምና ምታኛለች ብዬ አስባለሁ። ተመልካቾች ስለዚህ እንደምናደርገው አሁን ወደ ስራ ነው የምንገባው። ምክንያቱም ከመጣች ድንገት አጉር ማለት ነው

ደስ ይል። ዋው! እንደዚህ ቆንጆ ቆንጆ መነጽስ ያላችሁ ሰዎች ካላችሁ ኢንስታግራም ሊያውሩኝ እገዛለሁ። ምናልባት ሻጮች ካላችሁ ማለት ነው። ለማንኛውም ምንድነው እናደርገው? ካሜራውን አስተካከል፣ ይቅርታ ካሜራውን አስተካክለን በቀጥጥ ብዬ ነው የምጠብቃት። 30 ደቂቃ ብተኛ፣ ምንም ብተኛ አማራጭ ተመልካቾች። ስለዚህ ወደ ካሜራው ማስተካከል ሄዳለን ማለት ነው። አብራችሁ ቆዩ። አሪፍ ቦታ ነው እያስባለሁ። የሚታየ አይመስለኝም። ከታይ የታየ ነው አማራጭ የለኝም ተመልካቾቼ። ውጭ ልብ ብላ ካየችው አየችው ነው፣ ግን ጥቁር ስለሆነ ሁሉም ነገር በደንብ በታይበለች ብዬ አላስብም። ስለዚህ ጋይስ ወደት እንሄዳለን፣ አሁን ቀጥታ ወደ መተኛት ነው የምንሄደው ማለት ነው። መልካም እንቅልፍ በይልኝ፣ ይመቻችሁ።

ቆይ አንተ፣ ከቤት የወጣው እንደዚህ እንደሆነ እንደሆነ እንደሞን በኔ በኔ እያሳበብኩ ነው ከረዱ ጋር መኖሩን ፈልጋለሁ እያለ ከቤት ወጣ። ከቤት ግን የወጣው እንደዚህ ለመሆኑ እንጂ ከኔ ጋር ለመኖር ፈልጋ አይደለም አይደለም